ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን የምናካፍልበት የምሳ ሰዓቱን የስፖርት የመረጃ ሰዓትን ወደ እናንተም ይዘን ቀርበናል። ስለምትከታተሉን፣ ስለምታደምጡን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮች ዛሬ ከጠዋት ጀምሮ በትልቁ ሲሰሙ ነበር። ዩናይትድ ቤት የተመለከቱ የዝውውር ጉዳዮችን ስንሰማ ነበር። አርሰናል ቤትም እንዲሁ የዝውውር ጉዳዮች ይነሳሉ። ሌሎቹም ትልልቅ የሚባሉ ክለቦች የዝውውር ጉዳዮቻቸውን ዛሬ ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ይህንን የምሳ ሰዓት የስፖርት የመረጃ ሰዓታችንን ላይክ እያደረጋችሁም ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት ነው የምጋብዛችሁ። ሀሳብ አስቴቶቻችሁን ጻፉልን። ቪዲዮአችንንም ላይክ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁ ይቆዩ። የፕሪሚየር ሊጉ ክለብ ቦርንመስ ለዋና አጥቂያቸው አንቷን ሴሜንዮ ከማንቸስተር ዩናይትድና ከቶትናም የቀረበላቸውን 50 ሚሊዮን ፓውንድ የዝውውር ጥያቄም እንዳልተቀበሉና ውድቅ እንዳደረጉት ዘቴሌግራፍ የተባለ የመረጃ ምንጭ ይፋ አደረገ። የ25 ዓመቱ አጥቂ ባለፈው ዓመት አስደናቂ ብቃትን በማሳየት የፕሪሚየር ሊጉ ከፍተኛ ክለቦችን ትኩረት መሳቡ ይነገራል። በዚህ የውድድር ዓመትም በመጀመሪያው አጋማሽ በ10 ጨዋታዎች ብቻ ስድስት ጎሎችን በማስቆጠር ከፍተኛ ተሳትፎን ማድረግ የቻለ ተጫዋች ነው። ሁለቱም ማንቸስተር ዩናይትድ እና ቶትንሃም አንቷን ሴሜንዮን በሁለቱም የአጥቂ መስመሮቻቸው መጫወት የሚችሉ ሁለገብ ተጫዋች አድርገው ነው የሚመለከቱት። አሰልጣኝ ሩበን አሞሪም ለአጥቂ ክፍላቸውም ተጨማሪ ኃይልና ድንቅ እንቅስቃሴንም ለመጨመር ይፈልጋሉ። ስፓርሳች ደግሞ ለረጅም ጊዜ የአጥቂ ፍላጎቶቻቸው መፍትሄ አድርገው ይህንን ተጫዋች ይመለከቱታል። ቦርንመስ በጥሮ የዝውውር መስኮት መጀመሪያ ላይ የቀረቡለትን መደበኛ ጥያቄዎች በፍጥነት ውድቅ አድርጓል። ይህ ውሳኔ ደግሞ ክለቡ አሰልጣኝ አንዶኒ ኢራኦላ ስር ለመገንባት ባለው ቁርጠኛና ዋና ተጫዋቹን ለማስቀረት ባለው ምኞት የመጣ ነው። ከክለቡ እንግዲህ ጋር ቅርበት ያላቸው የመረጃ ምንጮች ለቦርንመስ ተጫዋቹ አሁን ያለው ብቃትም ከቀጠለ ዋጋው የበለጠ ሊጨምር እንደሚችል ጠንቅቀው ያምናሉ። ሴሜኒዮ በቦርንመስ ደስተኛ እንደሆነ በአሰልጣኙና ከቡድን አጋሮቹም ጠንካራ ግንኙነት መፍጠር እንደቻለ ይነገራል። ኮንትራቱ አሁንም ለበርካታ ዓመታት ይቀርባል ተብሎ ነው የሚታሰበው። በአሁኑ ሰዓት ቦርንመስ ዝውውር ክፍያውን ለመቀበል ፍቃደኛ አለመሆኑም የክለቡን ትልቅ ምኞትና የወደፊት ተስፋንም የማድረግ ስልቱን ያሳያል ተብሏል። የፕሪምየር ሊግ ታላላቅ ክለቦችን በክረምቱ የዝውውር መስኮት እንደገና ጥያቄ ሊያቀርቡለት እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በማንቸስተር ዩናይትድ በቂ የመጫወት እድል ያላገኘው የ24 ዓመቱ ሆላንዳዊ አጥቂ ጆሹዋ ዘርክዚም በጥሮር ኦልትራፎርድ ለቆ ሊወጣ እንደሚችል ምንጮች ይናገራሉ። አጥቂው በአሰልጣኝ የሩበና ሞሪም ስር የውድድር ዓመቱ መጀመሪያ ላይ ውስን የመጫወት ጊዜያቶችን ያገኘ ሲሆን እንደ ማቲያስ ኩኛ፣ ቤንጃሚን ሸስኮ እና ብሪያን ኤምቤሞ ያሉ አዳዲስ ፈራሚዎች መምጣታቸው ደግሞ ሁኔታውን አባብሶበታል። በ2026 ዓለም ዋንጫ እየተቃረበ በመምጣቱ ጆሹዋ ዘርክዚ በኔዘርላንድ ብሔራዊ ቡድን ውስጥም ቦታውን ለማስጠበቅ ሲል በመደበኛነት መጫወት እንዳለበት ነው የሚነገረው። አጥቂው በጠሮር የዝውውር መስኮት መፍትሄ ይፈልጋል። እናም ኦልትራፎርድን መልቀቅ ደግሞ ከፍተኛ እድል ይኖረዋል። ማንቸስተር ዩናይትድ ተጫዋቹን ለመሸጥ ከ35 እስከ 40 ሚሊዮን ዩሮ የዝውውር ክፍያ ለመጠየቅም በማሰብ ገንዘብ ለማግኘትም እየፈለገ ነው። የተጫዋቹ ኮንትራት እስከ ሰኔ 2029 ድረስ መሆኑ ለዩናይትድም ጥቅም ይሰጥዋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ጆሹዋ ዘርክዚ ለማስፈረምም በርከት ያሉ ክለቦች ፍላጎት እያሳዩ ሲሆን ዋና ተፎካካሪዎቹ የእንግሊዝ ፕሪሚየር ሊግ እና የጣሊያን ሴሪኤ ክለቦችም ይሆናሉ ተብሎ ነው የሚጠበቀው። ዌስትሃም ዩናይትድ ክለቡ እንግዲህ አሁን ላይ የዝውውር ሁኔታዎችንና ፋይናንሶችን ለመረዳት የመጀመሪያው ግንኙነትን አድርጓል። ዌስትሃም በፕሪሚየር ሊግ ውስጥ ሙያውን ደግሞ እንዲያነቃቃም እድል ሊሰጠው እንደሚችል ጭምር ነው እየተገለጸ የሚገኘው። ሌላኛው ከዚህ ተጫዋች ጋር እየተያዘ የሚገኘው ቡድን ደግሞ እንዲሁ ብራይተንን ሆቫ ልቢየን እንደሆነ ይነገራል። አስተን ቪለም እንዲሁም በአንደኛ ምርጫ አጥቂዎቻቸው ውስጥም ያለውን ክፍተት ለመሙላትም በአውሮፓ ውድድሮች ምክንያትም ተጨማሪ የመጫወቻ ጊዜ እንደሚኖረን በማሰብ ለጆሽዋ ዘርክዚ ብቃትም እድሎች ይሰጡታል ተብሎ ይታሰባል ዝርክዚ ቀደም ሲልም ለቦሎኛ ባሳየው አስደናቂ ብቃት ምክንያት ጣሊያን በጣም ማራኪ መዳረሻውም ልትሆን ትችላለች ተብሎ በርካቶች ግምቶቻቸውን እያሰፈሩ እንደሚገኙ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ ስለዚህ ምናልባት ወደ ጣሊያን የሚያመራ ከሆነ ሮማ አንደኛው ፈላጊ ነው በፋይናንሽል ፌር ፕሌይ ገደቦች ምክንያት በጥር የተጫዋቾች የዝውውር መስኮትም እንዲሁ ደሞዙን ለመክፈልና ከዚያም በላይ ደግሞ የዝውውር ክፍያውን ለመገምገምም ሀሳቦችን ያቀርባሉ ተብሎ ነው የሚጠበቀው። ዩቬንቱስ እና ኤሲ ሚላን ሁለቱም ታላላቅ ክለቦች ሁኔታውን እየተከታተሉት ነው። በአሰልጣኝ ሴስ ፋብሪጋስ የሚሰለጥነው ክለብ የጣሊያኑ ክለብ ኮሞም በዝውውሩ ላይ ፍላጎት ቢኖረውም የፋይናንስ ፈተናዎች ግን ሊገጥሙት ይችላሉ ተብሎ ነው የሚጠበቀው። ዝር ከዚ ብዙ የመጫወት ጊዜና የተሻለ እድልም ለማግኘት ሲል ኦልትራፎርድን መልቀቁ አይቀሬ እንደሆነ ጭምር ነው መረጃዎች በትልቁ እያጋሩ የሚገኙት። ኒውካስል ዩናይትድ የውድድር አመቱን መጀመር ቀላል አልነበረም፣ እናም በተጫዋቾች ጉዳት ምክንያት ትልቅ ችግርም ደርሶባቸው ነበር። በአሁኑ ወቅት ግን እንደ ቲኖ ሊቨርመንቶ ያሉ የመጀመሪያ የመስመር ተከላካዮቻቸው፣ እናም በ55 ሚሊዮን ፓውንድ በክረምቱ የፈረመው ዩኤን ዊሳ ከሜዳ ርቀው እንደሚገኙ ይታወቃል። ዩኤንዊሳ በክረምቱ የዝውውር መስኮት ከብሬንትፈርድ ወደ ኒውካስል ለመዛወርም አሌግዛንደር ኢሳክ ከዚህ ቀደም እንዳደረገው አድማ አድርጎ ነበር። ሊቨርፑል ላይ እንደተቀላቀለው አሌግዛንደር ኢሳክ ብሬንትፈርድንም ለመልቀቅ ዩኤንዊሳም ተመሳሳይ መንገድ ነው የተከተለው ይባላል። እንግዲህ ምኞቱ ይሳካለትም። በሴፕቴምበር ወር በተካሄደው ዓለም አቀፍ ረፍት ወቅት ግን በደረሰበት የጉልበት ጉዳት ምክንያት እስካሁን በአዲሱ ክለቡ የመጀመሪያ ጨዋታውን ግን ማድረግ አልቻለም። እንግዲህ ዊሳ በቀጣይ ጥቂት ሳምንታት ውስጥ ወደ ሜዳ ይመለሳል ተብሎ ቢጠበቅም በብቃቱ ላይ ግን ስጋቶች አሉ። በዊሳ ጉዳይ ላይና በኒክ ቮልት ማዴ ላይ የሚነሱ ጥያቄዎች ቢኖሩም ኒውካስል በጥሮር አዲስ አጥቂ ማስፈረም እድሉ ግን ዝቅተኛ እንደሆነ የተነገረው በፉትቦል ኢንሳይደር ዘገባ መሰረት ፒታሩርክ እንደተናገረው ከሆነ አዲስ አጥቂ ካመጡ እገረማለሁ። ቮልት ማዴ ጥሩ ጅምርን አድርጓል። ዩን ዊሳም በጉዳት ምክንያት እስካሁን አላየነውም። ኒውካስል ለአጥቂ ተጨማሪዎችን እቅድ ለማውጣትም የሚቸኩል አይመስለኝም። ትኩረታቸው ዊሳ በተቻለ ፍጥነት ተሽሎ ወደ ሜዳ በመግባት ለቡድኑ ብቃቱን እንዲያሳይ ማድረግ ላይ ይሆናል ብዬ አስባለሁ። የክለቡ ዋና ትኩረት አሁንም ዊሳ በፍጥነት ማገገምና ለኤዲሀው ቡድን እንዲገኝም ማድረግ ነው። ምንም እንኳን አጥቂ መግዛት እድሉ አነስተኛ ቢሆንም ኒውካስል የውድድር አመቱ መጀመሪያ ግን ሁለት ወራት ውጤት ለማሻሻልም በጠሮር ሌሎች የአቋም ክፍተቶችን ለማስተካከል ግን ሙከራዎችን ያደርጋል ብዬ ጠብቃለሁ፣ ሲል ነው ጋዜጠኛው ሀሳቡን የሰጠው። ማንቸስተር ሲቲ እና ቶትናም ሆትስፐር ስለ መጪው 2026 የዝውር መስኮት የመከላከል መስመራቸውን ለማጠናከር እቅዶችን አውጥተዋል። ሁለቱም ክለቦች በኢዝራኤል ኮንሳ ላይም ፍላጎቶች እንዳሳዩ ነው የሚነገረው። ኢዝራኤል ኮንሳ ለአስተን ቪላ ተከታታይነት ያለው ድንቅ ብቃቶችን ሲያሳይ የቆየ ሲሆን በ28 አመቱ የሙያው ወርቃማ ወቅት ላይ እንደሚገኝም ነው በርካቶች የሚያምኑት። በቅርብ ዓመታት ውስጥም ወደ እንግሊዝ ብሔራዊ ቡድን ተመልሰዋል። ማንቸስተር ሲቲም ለረጅም ጊዜ የመከላከል አማራጮቻቸውንና ተተኪዎችን በመፈለግ ላይ የሚገኛሉ እናም እንደ ኤዝሬል ኮንሳ አይነት የሴንተር ባክና የቀኝ ተከላካይ መጫወት መቻሉ ለፔፕ ጓርዲዮላ ደግሞ ማራኪ ተጫዋች ያደርገዋል። የመሀል ተከላካይ አማራጮቻቸውን ለመገምገምና ከዛ በተጨማሪ ደግሞ እንዲሁም የመከላከል መስመራቸውን ለማጠናከር ሲያቅዱ ኤዝሬል ኮንሳን እየተከታተሉ ነው ሌሎች ፍላጎት ያላቸው ክለቦች አሉ። ቀደም ሲል ሊቨርፑል በክረምቱ ወቅትም ኮንሳን ለማስፈረም አስቦ የነበረ ቢሆንም ከውጭ ክለቦች እንደ ኢንተር ሚላን፣ ናፖሊና አረቤ ለብዜ ሽም ጭምር ፍላጎቶች አሳይተውበታል። ኤዝሬል ኮንሳ በመስከረም ወር 2023 ዓ ም ከአስተን ቪላ ጋር የረጅም ጊዜ ኮንትራት የተፈራረመ ሲሆን ይህም እስከ 2028 ክረምትም ድረስ በክለቡ እንዲቆይ ያደርገዋል። ይህ ማለት በ2026 ክረምት ላይ ከሁለት ዓመታት በላይ የሚቀረው ውል ይኖረዋል ማለት ነው። አስተን ቪላ ኤዝሬል ኮንሳን የመሸጥ እቅድ ባይኖረው፣ አንዳንድ ዘገባዎች ግን ከኮንሳ ከክለቡ ጋር አዲስ ውል ካልተፈራረመ በሚቀጥለው ክረምት ዝውውሩን ሊያስቡበት እንደሚችሉ ይጠቁማል። ሆኖም ግን አዲሱ የ2028 የውል ጊዜው እንግዲህ ቢታይ ቪላ በዝውውር ጉዳይ ላይ ጠንካራ ቦታ ላይ ይገኛል ተብሎ ነው የሚጠበቀው በቲቢአር ፉትቦል ጋዜጠኛ ግሬም ቤሊ እንደገለጸው ኤዝሬል ኮንሳ ወደ እንግሊዝ ከፍተኛ ተከላካዮች አንዱ በመሆንም በዓለም አቀፍ ደረጃ ብቃቱን ማሳየት በመጀመሩ ትልልቅ ክለቦችም እሱን መከታተላቸው እንደማያስደንቅ ጭምር ነው። መረጃዎች በትልቁ እየወጡ እንደሚገኙ ዘገባዎችም የጠቆሙት ማንቸስተር ዩናይትድ የቦሪሲያ ዶርትመንዱን አማካይ ጆቤ ቤሊንግሃምን በጥር በውሰት ለማስፈረም እድሉን እየገመገመ መሆኑን ኤክስፕረስ የተባለው የመረጃ ምንጭ ገልጿል። የሀያ ዓመቱ ተጫዋች በክረምቱ የዝውውር መስኮት ከሰንደርላንድ በ30 ሚሊዮን ዩሮ አካባቢ ወደ ቡንደስሊጋው ግዝፍ ክለብ ተቀላቅሏል። የመጫወት ዕድል በጀርመን ውስጥ የዋናው ቡድን ዕድሎችን ሙስን እንደሆኑበት ጭምር ነው። በርካቶች እያመኑ የሚገኙትና የመጫወት ዕድል ተነፍጎታል። በተለይም ታላቅ ወንድሞ ጁድ ቤሊንጋም ዓለም አቀፍ ዝና ጥላ ስር ቢሆንም በዶርትሙንድ እንዲያሳልፋቸው የመጀመሪያዎቹ ወራት ግን በሜዳ ላይና ከሜዳ ውጭ ባሉ ፈተናዎች የተሞሉ ናቸው። ዘገባዎች እንደሚያመለክቱት በተጫዋቹ አባት ማርክ ቤሊንግሃም እና በዶርትሙንድ ስፖርቲንግ ዳይሬክተር ሴባስቲያን ኬል መካከልም ውጥረቶች ተፈጥረዋል የሚሉ መረጃዎች ወጥተዋል። ማንቸስተር ዩናይትድ የመሃል ሜዳውን ለማጠናከር ፍለጋ ላይ ሲሆን፣ ይህ ሁኔታ ደግሞ ክለቡ ትኩረት እንዲሰጠውም አድርጎታል። በአሰልጣኝ ሩበን አሞሪም የጁዴ ቤሊንግሃም ወንድም የሆነው ጆቤ ቤሊንግሃም አቅም በከፍተኛ ደረጃ እንደሚያደንቁት ነው የተነገረው። ማንቸስተር ዩናይትዶች በጥር ወር በአጭር ጊዜ የውሰት ውልም ለማቅረብ እያሰቡ ነው። ይህንንም ዝቅተኛ ስጋት ያለውና ለሁሉም ወገኖችም የሚጠቅም እንቅስቃሴ አድርገው ይመለከቱታል። የመጫወት ጊዜው መቀዛቀዙን ከቀጠለና ከሜዳ ውጭ ያሉ ችግሮቹም ደግሞ እንዲሁም የሚቀጥሉ ከሆነ የውሰት ዝውውር ለሁለቱም ወገኖች ተስማሚና ተገቢ ሊሆን እንደሚችል በርካቶች ግምቶቻቸውን እያስቀመጡ እንዳለ ነው መረጃዎች የሚጠቁሙት። ሆኖም ግን ተጫዋቹ ዶርትሙንድን ከተቀላቀለ ብዙም ሳይቆይ ለመልቀቅም ፍቃደኛ መሆን አለመሆኑን አሁንም አልታየም ወይም ጥያቄ ሆኖ ቀጥሏል። በቅርብ ጊዜ ወዲህ ደግሞ ብዙ ዘገባዎች እንደሚያሳዩት ከሆነ አሁን ላይ ተጫዋች እንግዲህ የመልቀቅ እድሉ ሊኖረው እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ጆቤ ቤሊንግሃም አሁን ባለው የአውሮፓ ቻምፒየንስ ሊግ ደረጃ ላይ ባለመገኘቱ ምክንያት ወደ ማንቸስተር ዩናይትድ በውሰት ለመሄድ ፍላጎት ላይኖረው ይችላል የሚሉ መረጃዎች ግን በትልቁ እየተጋሩ እንደሚገኙ ነው ዘገባዎቹ እየወጡ የሚገኙት። የስፔኑ ግዙፍ ክለብ ባርሴሎና የማርሴውን አጥቂ ሜሰን ግሪንዉድን በቅርበት እየተከታተለ መሆኑን ተዘግቧል። ይህ ዝውውር ከተሳካም ግሪንዉድ በአሁኑ ወቅትም በካምፕኑ በውሰት ላይ ከሚገኘው የሀገሩ ልጅ ማርከስ ራሽፎርድ ጋርም እንደገና ሊገናኝ ይችላል የሚሉ መረጃዎችም በትልቁ እየወጡ ነው የሚገኙት። እንደ መረጃዎቹ ዘገባ ከሆነ ዘሰን ባቀረበው ዘገባ መሰረት የካታላኑ ክለብ የስካውቲንግ ቡድን በፈረንች ሊግ ዋን በግሪንዉድ ብቃትም ተደንቀዋል። የ24 ዓመቱ ግሪንዉድ ማንቸስተር ዩናይትድን ከለቀቀ በኋላ በፈረንሳይ ብቃቱን መልሶ እየገነባ ሲሆን በአውሮፓ ታላላቅ ክለቦችም ትኩረት መሳቡን እንደቀጠለ ጭምር ነው ዘገባዎች አሁን ላይ በትልቁ እያጋሩ የሚገኙትና የተጫዋች በቀጣይም ይህንን ቡድን ሊቀላቀል የሚችልበት እድል ይኖራል ተብሎ ባርሴሎናን ሊቀላቀል የሚችልበት እድል ይኖራል ተብሎ እንደሚታሰብ ነው መረጃዎች በትልቁ እየወጡ የሚገኙት። በኬታፌ ባሳየው ብቃት ወደ ማርሴ በቋሚ ዝውውር ተዘዋውሮ በዚህ ውድድር ዓመት ደግሞ እስካሁን አራት ጎሎችን ማስቆጠር እንደቻለም ጭምር የተመለከትንበት አጋጣሚዎች እንዳሉ ነው ዘገባዎች የሚያሳዩት በአንድ ጨዋታም በርከት ያሉ ግቦችን ያስቆጠረበት ጨዋታም እንደነበር ጭምር እናስታውሳለን። በሜዳ ላይ ስኬታማ ቢሆንም ግሪንውድ እንግሊዝን መናፈቁ የሚጠቁሙ ዘገባዎች አሉ። ይህም ወደ ሌላ ቦታ መዘዋወረን የበለጠ ማራኪ ሊያደርገው እንደሚችል ጭምር ነው ዘገባዎቹ እያነሱም የሚገኙትና ይህ ተጫዋች ወደ እንግሊዝ መመለስ እንደሚፈልግ ነው። በርካቶች ሀሳቦቻቸውን እየሰጡ የሚገኙትና በቀጣይ ጊዜያት ምናልባት ሊመለስ የሚችልበት እድል ይኖራል ብለው በርካቶች ግምቶቻቸውን እያሰፈሩ እንደሚገኝም ዘገባው እየጠቆመ ነው የሚገኘው። ማንቸስተር ዩናይትድ የግሪንውድ የወደፊት ሁኔታ ላይ የ50 በመቶ ሽያጭ ደርሳ ወይም ደግሞ ሴል ኦን ክሎዝ በምንለው ስላለው እስከዚህ ደግሞ ዝውውር ፋይናንሳዊ ጥቅምም ሊያገኝ እንደሚችል እየተገመተ ነው የሚገኘው እና ከዚህ ዝውውር ጥቅሞችን እንደሚያገኝ በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። ባርሴሎና ለማርሴ የሚከፈለው የዝውውር ክፍያ ግማሹን ለዩናይትድ ይደርሳል ማለት ሲሆን ይህም ስምምነቱ እውን ከሆነ ትልቅ ገቢ ለማንቸስተር ዩናይትድ ያስገኛል እንደማለት ነው። አሰልጣኝ ሃንስ ፍሊክ በሁለቱም የአጥቂ መስመር ቦታዎች ላይ መጫወት የሚችሉ ሁለገባ አጥቂዎችን ወደ ቡድናቸው ናቸው ለመጨመር ይፈልጋሉ። ግሪንውድም ለዚህ ፍላጎት ተስማሚ ተጫዋች ነው። ባርሴሎናም በውሰት ላይ የሚገኘውን ማርከስ ራሽፎርድ መኖሩ ግሪንውድን ሊስብ ይችላል። ይህም ወደ ካታላኑ ሲዘዋወር ደግሞ የበለጠ ቀልጥፍና እንዲያገኝም የቡድን አጋሩ ሊረዳው እንደሚችል ጭምር ነው ግምቶች እየወጡ የሚገኙት ዌስትሃም ዩናይትድ ለጥሬ ተጫዋቾች የዝውውር መስኮት የመመልመያ ዘመቻቸውን በዝምታ በማቀር ላይ ሲሆኑ ዋና ትኩረታቸውን የሳበው የ17 ዓመቱ የባርሴሎና ኮኮብ ፔድሮ ፈርናንዴዝ ነው። የ17 ዓመቱ የስፔናዊው ታዳጊ ኮኮብ ሲሆን በስፔኑ ግዙፍ ክለብ ባርሴሎና በውሰት ቡድን ውስጥ አስደናቂ እድገትን እያሳየ ነው በወጣት ቡድን ፈርናንዴዝ በባርሴሎና የወጣቶች አካዳሚ ወይም ለማስያ ተነስተው በወራት ውስጥም ወደ ዋናው ቡድን መግባቱም የላቀ ችሎታን ያሳያል። ተጫዋቹ እንግዲህ በጣም ጥሩ የሚባል የአጥቂ ተጫዋች እንደሆነ ይነገራል። ወይም ከፍተኛ ጫናን የሚፈጥር የክንፍ አጥቂ መሆን እንደሚችል በርካቶች ያምናሉ። የተለያዩ ቦታዎች ላይ መጫወት የሚችል ሁለገብ አይነት ተጫዋች እንደሆነ በርካቶች ሀሳቦቻቸውን እያጋሩ ነው የሚገኙት። በመስከረም ወር ለካታላኑ ክለብም በዋናው ቡድን ውስጥም የመጀመሪያ ጨዋታውን ያደረገ ሲሆን በቻምፒየንስ ሊግ ውድድር ላይ በግንባር ቀደምትነት ተሰልፎ ይገኛል። ዌስት ተጫዋቹ ላይ ሰነዶችን በማሰባሰብ ላይ ሲሆን የዝውር ዋጋውም ከፍተኛ ከመሆኑ በፊት ፈጥኖ ለመንቀሳቀስም እያሰበ መሆኑን ጋዜጠኛ አለን ኒክሰን መረጃውን አጋርቷል። ምንም እንኳን ክለቡ በአዲሱ አሰልጣኝ ኑኖ ኤስፔንቶ ሳንቶሰር የመጀመሪያ ድሉን እየጠበቀ ቢሆንም፣ የቦርዱ እንቅስቃሴ ግል ወደፊት ትልቅ ለውጥን የሚያመጡ ተስፈኛ ተጫዋቾችን የማስፈረም የረጅም ጊዜ ስትራቴጂቻቸውን ያሳያል። ባርሴሎና የፈርናንዴዝን አቅም ስለሚያውቅም ማንኛውም እንግዲህ አስፈራሚም ክለብም ከፍተኛ የዋጋ ንረትና የጨረታ ውድድርም ሊገጥመው ይችላል። ዌስትሃም ዩናይትድ ግን ተቀናቃኞቻቸውን ቀድሞ ለመሄድም ያለመ ነው። የዌስትሃም የቀድሞው ዝግጅትም የሚያሳየው ክለቡ የባርሴሎናን ወጣት ኮኮብ ለማስፈረም ጠንካራ ፍላጎት እንዳለው ነው። ይሁን እንጂ ስምምነቱ እውን መሆን አለመሆኑ በድርድርም በዋጋ ግምትና ወጣቱን ተጫዋችን በተረጋጋ ቡድን ውስጥም የማዋሃድ ችሎታ ላይ እየተመካ ይሆናል ተብሎ እንደሚጠበቅ ነው። መረጃዎች የበጡት ኒውካስል ዩናይትድ በጥር ወር የዝውውር መስኮት የመሃል ሜዳውን ለማጠናከር እቅድ አለው። የክለቡ ትኩረት የሰሜን ምስራቅ ተቀናቃኛቸው ሚድልስ ቦሮ የሚጫወተውን ሃይደን ሃኪል ላይ እንደሆነ ተነግሯል። የተጫዋች ማንቸስተር ዩናይትድ እና ቶተንሃምንም ጭምር የሚፈልጉት ነው። ኒውካስል በሳንድሮ ቶናሌ እና በብሩኖ ጉማሬሽ የማይነኩ ቋሚ ተሰላፊዎች ቢኖሩትም ሶስተኛ የመሀል ሜዳ ቦታው ላይ ለማጠናከር ግን ፍላጎት አለው። የአሌክዛንደር ኢሳክ ወደ ሊቨርፑል መዘዋወር በብሪተን የዝውውር ሪከርድም ለኒውካስል ተጨማሪ ተጫዋቾችን ለመፈለግ የፒኤስአር ቦታ ላይ ጥሩ ቦታን ፈጥሮለታል። የ23 ዓመቱ ሃይደን ሀኪን ተከላካይ የመሀል ሜዳ ተጫዋችም ሲሆን ለኒውካስል በገንዘብም ተመጣጣኝ አማራጭ ሊሆን ይችላል ነው የተባለው። በጥሮር የመልቀቅ እድል የለውም። ሀኪን በማንቸስተር ዩናይትድና ቶትናምም እየተፈለገ ቢሆንም ሚድልስ ቦሮ በጥሮር እንዲለቅ የመፍቀድ እድሉ ግን ጠባብ እንደሆነ ነው የሚነገረው። ሚድልስ ቦሮ ባለፈው የውድድር ዓመት ኢማኑኤል ላቴን በመሸጥም የወሰዱት እርምጃ የማስታወቅ እድላቸውን እንደቀነሰ ይሰማቸዋል። ለዚህም ነው አሁን ላይ ዋነኛ ተጫዋቻቸውን ለመጠበቅም ቁርጠኛ የሆኑት። አንድ መንገድ አለ። ሚድልስ ቦሮ ሀኪን ለማስቀጠል የሚችለው ወደ ፕሪምየር ሊግ ካደገ ብቻ መሆኑን ያውቃሉ። ይህ ደግሞ በጠሮር እሱን ማቆየት ከቀጣዩ ዙር ወይም ደግሞ ከፍ ከማለታቸው ግባቸው ጋር የተያዘ አድርገዋል። ወደ ዋናው ሊግ የሚያድጉ ከሆነ ይህንን ተጫዋች ለማቆየትም ጥሩ እድል እንደሚያገኙ ጭምር ይሰማቸዋል ተብሎ ነው የሚታሰበውና ይህንን ተጫዋች ለማቆየትም እንደሚሞክሩ ጭምር የሚያሳዩ መረጃዎች እየወጡ ነው። ይህንን ተጫዋች ለማቆየት ደግሞ ትልቁ አላማቸው ተብሎ ይሆናል ተብሎ የሚታሰበውም ወደ ዋናው የእንግሊዝ ፕሪሚየር ሊግ ማደግ ነው። ወደ እንግሊዝ ፕሪምየር ሊግ ማደግ የሚችሉ ከሆነ ይህንን ተጫዋች ለማቆየትም ትልቅ እድልን ያገኛሉ ተብሎ ይጠበቃል። ካልሆነ ግን ይህንን ተጫዋች ለመልቀቅ ሊገደዱ የሚችሉበት እድል እየመጣ እንዳለ ነው መረጃዎች እያሳዩ የሚገኙት። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በሚቀጥለው ክረምት ለሮበርት ሌቫንዶስኪ አስደናቂ የዝውውር እንቅስቃሴ ለማድረግ ቢያቅዱም እቅዳቸው ግን በክለቡ ባለቤት እንደተከለከለ ነው የተዘገበው። ዘ ሚረር እንደዘገበው አሰልጣኝ ሩበን አሞሪም የባርሴሎናውን አንጋፋ አጥቂ ሮበርት ሌቫንዶስኪን ከስፔኑ ሻምፒዮን ጋር ያለውን ውል ሲያልቅ ወደ ኦልትራፎርድ እንዲመጣ ከፍተኛ ፍላጎት ነበረው። የ37 ዓመቱ ሌቫንዶስኪ በዓለም እግር ኳስ ውስጥም እጅግ በጣም ያጌጡ አጥቂዎች መካከል አንደኛው ነው። ከባርሴሎና ጋር ያለው ውልም እስከ 2026 ክረምት ድረስም ነው። ክለቡ ውሉን የሚያራዝምለት እድልም ዝቅተኛ ነው ተብሎ ይታሰባል። ስለዚህ ሩበን አሞሪም በሙያው ከ600 በላይ ጎሎችን ያስቆጠረውን የፖላንዱን ዓለም አቀፍ ኮከብም በግብ ማስቆጠር መረጋጋት ለሚፈልገው ማንቸስተር ዩናይትድ ምርጥ አማካሪና የአጭር ጊዜ የአጥቂ መፍትሄ አድርገው የሚመለከቱት ነበር። በተለይም ለወጣት ተጫዋቾች እና ቤንጃሚን ሼስኮ እና ጆሽ ዘርክዜም መካሪ ሊሆን እንደሚችልም ጭምር ነው አሰልጣኝ ሩበን አሞሪም የሚያምነው። የኢኒዮስ ሊቀመንበር የሆኑት ሰር ጂም ራትክሊፍ ግን ይህንን ሀሳብ በጥብቅ ነው ውድቅ ያደረጉት። ራትክሊፍ አሁን ላይ የማንቸስተር ዩናይትድ እግር ኳሳዊ ጉዳዮችን የሚቆጣጠሩ ሲሆን የአጭር ጊዜ ውሎችና ሙያቸውን ወደ ፍጻሜ እያመጡ ባሉ ተጫዋቾች ላይ ኢንቨስት ከማድረግ የመራቅ ፍልስፍና ነው ያላቸው። ይህ ውሳኔ ባለፉት አስርት ዓመታት ከነበረው የዩናይትድ የዝውውር ፖሊሲ ጋር ግልጽ ልዩነትን የሚያሳይ ነው። ዩናይትድ እንደ ክሪስቲያኖ ሮናልዶ፣ ዝላታን ኢብራሂሞቪች ኤዲንሰን ካቫኒ፣ ራፋኤል ቫራን፣ ባስቲያን ሽዋንስታይገር የመሳሰሉ እድሜያቸው ከፍ ባሉባቸው ጊዜያቶች ኮከቦች ላይ ኢንቨስት ማድረጉ ጊዜያዊ ደስታን ብቻ እንጂ ውስን የረጅም ጊዜ ዋጋ እንዳላስገኘ አይተውታል። የራት ክሊፍ ውሳኔን የሚያንጸባርቀውም በወጣትና እንዲሁም በመረጃዎች ላይ የተመሰረተ ለወደፊትም የሽያጭ ዋጋና ዘላቂነትን ባላቸው ተጫዋቾች ላይ ትኩረት ያደረገ አዲስ የምልመላ ሞዴልን ነው የሚከተሉትና ስለዚህም ትልልቅ የሚባሉ ከዋክብቶች እንኳን ቢሆኑ እድሜያቸው እየገፉ የሄዱ ተጫዋቾችን የማምጣት ምንም አይነት እቅድና ፍላጎት እንደሌላቸው ሰር ጂም ራትክሊፍ ይፋ እንዳደረጉን የተገለጸው። ስለዚህ ሩበን አሞሪም ሮበርት ሌቫንዶስኪን የማምጣት ፍላጎቱ አሁን ላይ የሚሳካለት አይመስልም። ስለዚህም ሰር ጂም ራትክሊፍ እንደሚናገሩት ከሆነ ማንቸስተር ዩናይትድ በወጣት ተጫዋቾች፣ ወደፊት ኮከብ መሆን በሚችሉ ተጫዋቾች ላይ ብቻ ትኩረቱን ማድረግ እንዳለበት ጭምር ነው ሀሳቡን እያጋራም የሚገኘው። ቸልሲ ሮበርት ሳንቼዝን የሚተካ የ23 ዓመት ግብ ጠባቂ በእጩነት አምጥቷል። የፓርማው ኮከብ የሆነው ዛዮን ሱዙኪን ለማምጣት ነው ይቅርታ፣ ፍላጎት ያላቸው በአውሮፓ ውስጥም ከፍተኛ ትኩረት ከተሰጣቸው ግብ ጠባቂዎች አንደኛው ሆኖ ብቅ ብሏል። ዛዮን ሱዙኪ ከዚህ በፊትም በማንቸስተር ዩናይትድ ሊፈለግ እንደነበር እናስታውሳለን። የጃፓን ብሔራዊ ቡድን ተጫዋች ቸልሲና ኤሲ ሚላን እየተከታተሉት መሆኑን ነው ኮሪዮር ዴሎ ስፖርት የተባለው የጣሊያን ሚዲያ እየዘገበ የሚገኘው የ23 ዓመቱ ዛዮን ሱዙኪ ከ2024 ጀምሮ ለፓርማ ቁርፍ ተጫዋች ሆኖ ያገለገለ ሲሆን እስካሁን በሴሪኤም 44 ጨዋታዎችን አድርጓል። ሱዙኪ ከግብ ክልሉ ወጥቶ ኳሶችን የማጽዳት መሻገሪያ ኳሶችን በቆራጥነትን በመያዝና ኳስን በፈጣንና ትክክለኛ ስርጭትም አደጋ ላይ የመጣል ችሎታው በዘመናዊ የግብ ጠባቂዎች ገበያ ላይ ተፈላጊ እንዲሆን ያደረጉት ክህሎቶቹ እንደሆነ ነው የሚነገረው። ዛዮን ሱዙኪ እንግሊዘኛና ጣሊያንኛ መማሩ ለቀጣዩ የሙያ ደረጃም እየተዘጋጀ መሆኑን የሚያሳይ ምልክት ነው። ቸልሲ ከሮበርት ሳንቼዝ በኋላ የረጅም ጊዜ አማራጮቹን እየገመገመ ነው ተብሎ ይታመናል። ሱዙኪ በጠባብ ቦታዎች ምቹ መልሶ ማጥቃትን በፍጥነት መጀመር የሚችል እና በቆሙ ኳሶችም ግፊት አስተማማኝ ግብ ጠባቂ በመሆኑ የቸልሲን ቡድን የማጠናከርም አቅም ይኖረዋል ተብለው ከሚጠበቁ ተጫዋቾች መካከል አንደኛው እንደሚሆን ነው በርካቶች ሀሳቦቻቸውን እያጋሩ የሚገኙት የፕሪሚየር ሊግ ግዙፉ ክለብ ቸልሲ ማይክ ሜኞንም ለረጅም ጊዜ የሚተካ ተጫዋች ከሚፈልገው ኤሲ ሚላን ጋር ውድድር ሊገጥም እንደሚችል ጭምር ይታመናል። በይፋም የወጣ የዝውውር ዋጋ ባይኖርም ግን በሴሪኤ እራሱን ያረጋገጠ የ23 ዓመት ዓለም አቀፍ ተጫዋች በመሆኑ የመነሻ ዋጋው ዝቅተኛ ይሆናል ተብሎ በጭራሽ አይጠበቅም። ቸልሲ በአሁኑ ጊዜ ባሉት ግብ ጠባቂዎች ቢተማመንም የዛዮን ሱዙኪ ብቃት ግን ትኩረታቸውን ስቦታል። ዝውውሩ በጥር ወር ይፈጸማል ወይስ ደግሞ በክረምት ነው የሚፈጸመው የሚሉት ጉዳዮች በቀጣይ ይታያል። ቀጣዩ እርምጃው የሙያው ጎዳናውን የሚወስንለት ይሆናል ተብሎ ይታሰባል። ከዚህ በፊት እንዳልኳችሁ በማንቸስተር ዩናይትድ ጨምሮ በሌሎችም የአውሮፓ ታላላቅ ክለቦች ጭምር የሚፈለግ አይነት ግብ ጠባቂ እንደነበር እናስታውሳለን። አሁን ላይ ግን ቼልሲ ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊያደርግ እንደሆነ የሚያሳዩ መረጃዎች ናቸው የበጡት። ወስትሃም ዩናይትዶች በአሰልጣኝ ኑኖ ኤስፐንቶ ሳንቶ ላይ ያለውን ጫና ለመቋቋም ሲል በጠሮር የዝውር መስኮት የብራዚላዊው ወጣት ተከላካይ አሌዛንድሮ ቪክተር ዴሶዛ ሪቤሪዮን በ26 ሚሊየን ፓውንድ ለማስፈረም እየተንቀሳቀሰ መሆኑን ዘገባዎች ያሳያሉ። የ26 ዓመቱ አሌግዛንደር በፈረንሳይ ሊግም እንግዲህ በሊል እየተጫወተ እንደሚገኝ ይታወቃል ና በፍሬንች ሊግ አስደናቂ ብቃት በማሳየት ላይ እንደሚገኝ ጭምር ነው መረጃዎች የሚያሳዩት በክለቡ ያሳየው ብቃትም በቅርቡ የብራዚል ብሔራዊ ቡድን ጥሪ እንዲያገኝም አስችሎታል። ይህም ደግሞ የአውሮፓ ክለቦችን ትኩረትም እንዲስብን ያደረገው የዝውውር ዋጋው ከሊል ጋር ያለው ኮንትራት እስከ 2026 ክረምት ድረስ የሚቆይ ሲሆን ዋጋው ደግሞ በ26 ሚሊዮን ፓውንድ አካባቢ እንደሚገመት ነው። ኢኤስፒኤን የተባለው የመረጃ ምንጭ እየገለጸ የሚገኘው የምስራቅ ለንደኑ ክለብ በ2025 26 የውድድር ዘመንም እንግዲህ በፕሪምየር ሊግ የውድድር ዘመን መጀመሪያ ላይ ያጋጠመው የመከላከል ችግርን ለመፍታትም አሌክዛንደርን ቁልፍ የመከላከል አማራጭ አድርገው እንደሚከተሉት ነው መረጃዎች የሚያሳዩት። ዌስታም ደካማ ውጤት በማስመዝገብ በፕሪሚየር ሊጉ 19ኛ ደረጃ ላይ ነው የሚገኘው። ቦርዱ የውድድር አመቱን ለማረጋጋት ሲልም ጥር ወር ላይ ወሳኝ የዝውውር መስኮት እንደሆነም ያምናለን የተባለው እናም አሰልጣኙ ላይ ድጋፍ ለማሳየትም እየተንቀሳቀሰ ነው። የዌስትሃም ዩናይትድ የምልመላ ክፍል አሌክዛንድሮ ፈጣን ትልቅ እንዲሁ ጥቅም አለው ወደፊትም ደግሞ የሽያጭ ዋጋው ሊኖረው ስለሚችለው ስምምነቱም ትክክለኛ ነው ብሎ እንደሚያምን ጭምር የሚያሳዩ ዘገባዎች ይወጣሉ። ተጫዋቹ የመሀል ተከላካይና በሶስት ተከላካዮች አስተላለፍ ውስጥም በግራ ማዕከላዊ ተከላካይ ሆኖ የመጫወት ችሎታ ስልታዊ ተለዋዋጭነትንም ይሰጣል። ኳስን በእግሩ የማቆም ችሎታው ለዘመናዊ የመከላከል ፍላጎቶችም ተስማሚ ናቸው። ምንም እንኳን አሌክዛንድሮ ወደ ፕሪምየር ሊግ ላይ መምጣት ለመላመድ ብዙ ጊዜ ይወስድበታል የሚል ስጋት ቢኖረውም፣ ዌስትሃም የመከላከል ችግሮቻቸውን ለመፍታት በማሰብ ግን ይህንን ተጫዋች ለማምጣት እንደሚሳካላቸው በጣም ትልቅ እምነት እንዳላቸው ጭምር የሚያሳዩ ሪፖርቶች እየወጡ ነው የሚገኙት። በወልቨርሃምተን ወንደረርስ ያለው ቀውስ በፍጥነት እየተባባሰ ነው። የክለቡ ባለቤቶች የቻይናው ግዙፍ ኩባንያ ፎሱን ኢንተርናሽናል የዋና አሰልጣኙን ቪቶር ፔሬራን የወደፊት ጣፈንታ ለመወሰን በዚህ ሳምንት መጨረሻ ላይ ሞሊኒው ስቴዲየም እንደሚደርሱ ፉትቦል ኢንሳይደር እየተባለ የመረጃ ምንጭ ዘግቧል። ወልቭስ ከዘጠኝ ጨዋታዎች ሁለት ነጥብ ብቻ በመሰብሰብ የፕሪሚየር ሊጉ ግርጌ ላይ ነው የተቀመጠው። ከታችኛው የደረጃ ሰንጠረዥ ተፎካካሪያቸው ከሆነው በርንሌ ጋርም በሜዳቸው ሶስት ለሁለት መሸነፋቸው በቦርድ ውስጥም ከፍተኛ ድንጋጤን እንደፈጠረ ነው የተነገረው ወደ 11 የሚጠጉ ቁልፍ የሰዎችም ስብሰባውን በስቴዲየሙ ተገኝተው የተመለከቱት ጨዋታ ብዙዎች የቪቶር ፔሬራን እጣፈንታ እያበቃ እንደሆነ ያምናሉ። ፖርቱጋላዊው አሰልጣኝ ቪቶር ፔሬራ በታህሳስ 2024 ጋሪ ኦኔልን ከተኩ በኋላ ከወራት በኋላ ኮንትራቱ እስከ 2028ም እንዲራዘምለት ተደርጓል። ምንም እንኳን የረጅም ጊዜ በቁርጠኝነትም ቢያገለግልም ወይም ቢኖርም የቡርኑ ውጤቶች ግን በአሳዛኝ ሁኔታ እያሽቆለቆሉ ነው። ወልቭስ አሁንም የሊግ ድል ማስመዝገብ በዚህ ወረዳ አመት በጭራሽ አልቻለም። ሽንፈቱ የቦርዱን ስጋት በቡድኑ አቅጣጫ ላይ በተደረገው ኢንቨስትመንት ላይም በአመራሩ ላይም እንዲያሳደጉታል። የፕሪሚየር ሊጉ ግርጌን በመያዝ ወልበስ በውሳኔ አሰጣጣቸውና በስትራቴጂካቸው ላይም ቀደምት ፈተና ሊገጥማቸው እንደሚችል ጭምር እየታመነ ነው የሚገኘው። ወልበስ በክረምቱ የዝውውር መስኮት ስድስት አዳዲስ ተጫዋቾችን በማስፈረም ከፍተኛ ኢንቨስትመንትን ቢያደርገም ኢንቨስትመንት ግን በሚያስደንቅ አፈጻጸም አልተሰራም። የባለቤቶቹ በሞሊኒው መገኘት በክለብ ውስጥም ያለውን አስቸኳይ ፍላጎትም ያሳያል። ቪቶር ፔሬራ በተጨማሪ ድጋፍ ማቆየት ወይም ደግሞ አዲስ ፊትም መፈለግ የሚለው ውሳኔ በቅርብ ይወሰናል ተብሎ ይጠበቃል። ነገር ግን በክረምቱ የተጫዋቾች የዝውውር መስኮት ስድስት ያክል ተጫዋቾችን ያስፈረሙ እንጂ በጣም ወሳኝ የሚባሉ ተጫዋቾቻቸውን ደግሞ እንደለቀቁ የምናስታውሰው ነው። ለምሳሌ ያክል ማታያስ ኩኛ ወደ ማንቸስተር ዩናይትድ ያመራው ከወልቭስ ነው። ከዛ በተጨማሪ ሮያን አይትኑሪ ወደ ማንቸስተር ሲቲ ያመራው የተከላካይ ስፍራ ተጫዋችም እንዲሁ የወልቭስ ተጫዋች እንደነበረ እናስታውሳለን። ሌላኛው ተጫዋች ደግሞ ኔልሰን ሰሜዶ ነው። ይህ ተጫዋችም እንዲሁም በወልቭስ ሲያገለግል የነበረ ተጫዋች ነው። አሁን ላይ ወደ ቱርክ ሊግ ማምራቱ ይታወሳልና እነዚህን ወሳኝ ተጫዋቾች መልቀቁ ነው በርካቶች እየተናገረ የሚገኙትና ለውጤት ማጣታቸውም እነዚህ ተጫዋቾች መልቀቃቸው አንደኛው ምክንያት እንደሆነ ጭምር ነው ዘገባዎች እያሰፈሩም የሚገኙት በቀጣይ እንግዲህ ውጤቶችን ማምጣትና ማሻሻል የማይችሉ ከሆነ አሰልጣኙ የመሰናበት አደጋ ላይ እንደሚገኙ ጭምር ነው መረጃዎች በትልቁ እያጋሩ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ይህ ሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ነው። የቀኑን ፕሮግራማችንን የመሳሳቱን ፕሮግራማችንን በዚህ መልኩ ወደ እናንተ ስናደርስ ቆየን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን ይዘን በድጋሚ የምንገናኝ ይሆናል። ነገ ምሳ ሰዓት ላይም የተለያዩ ስፖርታዊ ጉዳዮችን ይዘን እንመለሳለን። ለዛሬ ግን የነበረን ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁኝ ከልብ አድርጌ ነው የማመሰግናችሁ። መልካም ቆይታም፣ መልካም ጊዜም፣ መልካም ቀንም እንዲሆንላችሁ በአክብሮት እመኛለው። ቻናላችንን ሰብስክራይብ፣ ቪዲዮችንን ላይክ እያደረጋችሁ ከኛ ጋር ስለነበራችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።